ሰላም ቤተሰብ እንዴት ናቸው? እያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ አንዲት አጠር ያለች ታሪክ ይዤላችሁ ናቸው። ታሪክ ማለት አንዳንዱ በአክሎት ጠይቃችሁ። በአንድ ወቅት አንድ ሰው ነበርና ያ ሰው ባለ ፓርክ ነው፣ ፓርክ ነበረበት። ፓርክ ስላቸው ደግሞ እንስሶችን የእንስሳቶች መጠበቂያ ቦታ ነው። ስለዚህ ያ ሰው ጎኝዎች ወደዛ ፓርክ ለመድረስ ሲፈልጉ በር ላይ ምን ብለ ጽፎ ነበር የመግቢያ ዋጋ ውስጥ ፓርኩን ለመጎብኘት የመግቢያ ዋጋ ዋጋው አምስት መቶ ብር ነው ብሎ እዛ በር ላይ ዋጋውን ጽፎ ነበርና ከዛ በር ላይ ዋጋውን ጽፎ ነበርና ከዛ እነዛ ሰዎች ደግሞ ሲመጡ ዋጋውን ያይታልና ዋጋው አምስት መቶ ብር ይላል የመግቢያ ዋጋ ማለት ነው። እና አይበቃ ዋጋው ስለተወደደ እኛ አንገባ ምናምን ብለው ይመለሱ ነበር። ስለዚህ ምንድነው ማንም ካስተመር አይመጣም ምናምን ብሎ ያው ሲጠይቅ ዋጋው ስለተወደደ እነዛ ካስተመሮች ይላል እነዛ ካስተማሪዎች ይነግሩታልና ስለዚህ ዋጋው ከ500 ብር ወደ 400 ብር ይዘቃድረለው ያው አሁንም ዝቅ ቢያደርገው ማንም ካስተመር ሊመጣለት እና ወደ ውስጥ ሊገባለት አልቻለም። ከዛ ደግሞ ከአራት መቶ ወደ 300 ይዘቃድረገው ያው ማንም ወደ ውስጥ ሊገባ የፈቀደ የለም። ከዛ ደግሞ ከሶስት መቶ ወደ ሁለት መቶ ከሁለት መቶ ወደ አንድ መቶ መጨረሻ ላይ ደግሞ አስር ብር አደረገው። አስር ብር ቢያደርገው እንኳን እነዛ ጎብኚዎች ወደ ውስጥ ሊገቡ አልፈለጉም። ምክንያቱም እነሱ የፈለጉት በነፃ እንዲገቡ ነው የፈለጉና ከዛ ያ ሰውዬ ደግሞ የእነሱን ኢንተረስ አይቶ ወይም ደግሞ የእነሱን ፍላጎት አይቶ ተረድቶ ምን አደረገ ማለት ነው። ወደ ፓርኩ ለመጎብኘት ወይም ደግሞ ወደ ፓርኩ ለመግባት ዋጋው በነፃ ነው መግቢያ ብር በነፃ ነው ብለው በር ላይ ጻፈ። ከዛ እነዛ ሰዎች ደግሞ ያው ይመጡና ሲያዩት ሲያነቡት የመግቢያ ዋጋ በነፃ ነው የሚል ጽሑፍ ስላዩ በጣም ተደሰተ። ብዙ ሰዎች ወደዛ ገቡ ማለት ነው። የነፃ ስለሆነ የነፃ ስለሆነ እጅግ በጣም አስደሰታቸውና እነዛ ሰዎች ደግሞ ወደ ውስጥ ገቡ። ገብተው የፈለጉትን እንስሳ አይተው ጉብኝተው በህይወታቸው አይተውት የማያውቁት እንስሳ በጣም የተለያዩ እንስቶችን ጎብኝቶ መጨረሻ ላይ ሊወጡ ሲሉ ማለት ነው፣ ያ ባለቤት ነው ምን አደረገ? እነሱን ሳያዩትና እንሱን ሳይተመጥስ ብሎ ሄዶ በርን ዘጋቸውና፣ በርን ዘግቶ በውስጥ ላይ ያለ አንበሶች ከፈታቸው። አንበሶችን ከፈታቸው ደግሞ እዛ ፓርክ ውስጥ ያሉ ጎብኚዎች ወደዛ፣ እነዛ አንበሶች ወደ ወደነዛ ሰዎች ሮጥና፣ እነዛ ሰዎች ደግሞ ህይወታቸውን ለማትረፍ ሲሉ ያለባቸው ዓላማ ለማትረፍ ሲሉ ሲሮጡ በር ላይ ደሞ ያ ባለ ፓርኩ በውጭ ሆኖ ቆመ ክፍተን ምናምን ሲል ለመውጣት ለነፃ እንደገባቸው ለመውጣት ግን ዋጋ ከፍላችሁ ለመውጣት ያለባቸው ብሎ ከእያንዳንዳቸው ማለት ነው 500 ብር 500 ብር ለእያንዳንዳቸው 500 ብር እያስከፈለ ከዛ ፓርክ አስወጣቸው ማለት ነው። ያበርግን እነዛ ሰዎች ሲገሉ በነፃ ነው የመጡት። መጨረሻ ላይ ሲወጡት ግን ያቆፍለው ነው እና ከዚህ ታሪክ የምንማረው የሚረዳ ምንድነው? በህይወታችን ስንጓዝ ወይም ደግሞ በህይወታችን ውስጥ የምናገኛቸው ነገሮች የተለያየ ነገሮች ሲያጋጥሙልን እነዛ ነገሮች የነፃ በነፃ የምንጀምራቸው ነገሮች ወይም ደግሞ በነፃ ናቸው ብለን የምንሞክራቸው ነገሮች ሊሆን ይችላሉ ነገሮች ሊሆን ይችላሉ። ስለዚህ እነዛ የነፃ ነገር የሚመስሉብን ነገሮች መጨረሻ ላይ ትልቅ ዋጋ ሊያስከፍልብን ይችላሉ፣ ወይም ደግሞ በህይወታችን ትልቅ አደጋ ሊያደርስብን ይችላል እና ስለዚህ ነፃ የሆነ ነገር ያው ምንም የለም። ነፃ ቢሆን እንኳን መጨረሻው ላይ ዋጋ ያስከፍለናል። ስለዚህ ያው በትልቅ ስህተት በትንሽ ስህተት ያው ትልቅ ዋጋ ሊያስከፍልብን ይችላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ አድርጉት ከዚህ